እራስ ወዳድ ስለሆንሽ ነው እና እዛ ካሜራ ፊት ነው እንደዛም በሚለው እንዴት ናችሁ ሰላም አለይኩም ያ ጀማአ ሁላችሁም ሰላም ነው እንዴት ነው እንኳን ወደ ኢሳም እና ኢክራም የዩቲዩብ ቻናል በሰላም መጣችሁ ጠፍተናል እንዴት ነው ጾም ያው ረመዳን ነው ጾም እንዴት ነው ጾም እንዴት ይዟችኋል የክርስቲያኖችም ጾም ነው እንዴት ይዟችኋል ጾም አሪፍ ነው ዱዓ እያደረጋችሁ ነው እየጾማችሁ ነው እንዴት ነው ለሴቶች ከባድ ነው በጣም በተለይ ለአረብ ሀገር ላሉ እህቶቼ በጣም እንደሚከብዳችሁ አውቃለሁ ስራ እንደሚበዛባችሁ አላህ እንግዲህ ያቅልላችሁ፣ አላህ ጉልበቱን ይስጣችሁ። አላህ ጾማችሁ ነው የሚቀበላችሁ ያለውን ነገር ያው ታውቁታላችሁ መቼም እንትን ብለን ምናምን ቪዲዮ ምናምን አንሰራም እና እንደ ሀቂቃው ያው በቃ ከኢሳሙም ጋር ስለማንገናኝም ምናምን ብዙም ስለማናወራ አልተጣላንም፣ ግን አናወራም አናወረም ያው እስቀ ባለፈውም እንዳያችሁት ነው። ጓደኞቹ ሊያወሪ ምናምናም ሞክረዋል። ያ አዲስ ነገር ስለሌለው እንደሚያውቁት ነገርና እናንተ የምታውቁት ነገር ስለሆነ ምንም የተለየ ነገር ልነገራቸው አልቻልኩም። የተለየም ተስፋ ልሰጣቸው አልቻልኩም። ብቻ እስኪ ያው ቢያንስ ረመዳን እንትን ለማለት የሆነ የጎደለ ነገር ያለ ያህል ነገር ይሰማልና፣ አፉ በለኝ ሶሪ ምናምን ነገር አለው አለሁኝ። ከዛ ያው ትንሽ ምግብ ምናምን እንትን እያልኩኝ ነው እዛ መንዲ ነገር እየሰራው ነው። ምንም መቅረፅም ያስፈልጓል ብዬ ስላላሰብኩኝ እንትን አላልኩትም፣ ግን ያው ቡን ውስጥ እንትን ብያታለሁ። እና አብዛኞቻችሁ እንትን የምትሉት ያው እኔ እሱን እንደ ኢሳም እንደ ግፋት ምናምና እንድ ስለሆነ እኔ ገፍቹ አይደለም የምሄደው፣ ያው ታውቁታላችሁ፣ እኔ ገፍቹ አይደለም የምሄደው። እሱን የቻልኩትን ነገር ሞክሬያለሁ። እዚህ አልሆን ሲለኝ ነው ሌላ ነገር የሞከርኩት። ይሄ ደግሞ በአብዛኞቻችን ላይም ያጋጥማል። ብቻ ጥሩ ነገር ብትመኙልኝ እኔም ደስ ይለኛል። የምር ደስ ብሏችሁ እናንተም እሱም ደስ ብሉት ምናምን ነገር ያው ብትሸኙኝ ምናምን ደስ ይለኛል። ከዛ በኋላ እንግዲህ የሆነው አብረን እናያለን። ከመሄዴ በፊት ያሉትን ነገሮች ለመፍታት ያሉትን ነገሮች ለማስተካከል እየሞከርኩን ያለሁትና በቻልኩት መጠን በሰላም በቃ ለውስጥ የሰላም ሆኖ ነገር እንዲሄድ ነው የምፈልገው። አንድ ማስተካከል የምፈልገው የእሱን ነገር ስለሆነ የይዙን ከኢሳም ጋር ያለኝን ነገር ለመፍታትና በፒስ ለመጨረስ ምናምን ሞክራለሁ። ይህም ቪዲዮ እንድቀርጽ ያደርገኝ ብዙ ሰው አለ። በጣም በቃ እንዴት ሆናችሁ ጠፋችሁ ምናም ተጨንቃችሁ ነው እንትን የምትሉትና ኦረዲ ወደንም ይሁን ሳንወድም ወደ ሶሻል ሚዲያ መጥቷል ያለው ነገርና እና ባልተገመተ ሁኔታ ውስጥ ለውስጥ ማለቅ የነበረበት ነገር ነው ወደዚህ የመጣውና ረዲ እናንተ ካወቃችሁና ጭንቀታችሁ ሆኖ የራሳችሁ ጉዳይ ሆኖ እስካስጨነቃችሁ ድረስ ደግሞ ያለውን ቀጣይ ነገር ማወቅ አለባችሁ። ኦልሬዲ ምንም ሀገር የሚያውቀው ነገር ሆናል። ተደበቀ፣ አልተጠበቀ፣ ተቀረጸ፣ አልተቀረጸ ሚለጣ ያመጣም እና ሶሪ እንዳልኩት እንድታቁልኝ ምናምን ፈልጋል። ያው ራስ ወዳ አድማስ ምናምን ምናምን እንድትሉኝ ምናምን አልፈልግም እና ለዛም ነው ይህን ቪዲዮ መቀርጸላችሁ። ግን ያው ብዛችን ትኖ ውስጥ አደረጋት እና የቻልኩት መጠን እንዳያዩ ምናምን አድርገዋለሁ። ዝም ብዬ ያው ብራንክ አይደለም ግን አላ እየቀረሽ ለእናንተ ስል ሶሪ እንድለው እያልኩት እንዳይመስለው ማለት ነው። ለእናንተ ስል ሶሪ ምናምን እያልኩት እንዳይመስለው። እንሻላ እንግዲህ ነገሮች ይስተካከላሉ፣ እየተስፋ ረጋሉ በዱዓ አድርጎ እንግዲህ ጋይስ ከሲመጣ እስኪመጣ እዛ ጋ አስቀምጣታለ መጣው እንጂ

ፈርድ ሰላት ብቻ ተራቢ አሰግድም ምናምን ያለና ቦታ ሲ አንተ ዱርዬ ተራቢ አሰግድም ምናምን ይኛ እንዴት ነሽ ምን አዲስ ነገር አለ ምን ታወሪኛለሽ ብዬ ከስፍስፍ ብዬ ነው የምመጣው እኮ ምን ታወሪኛለሽ ብዬ ከካውረነ

አውራን አብረን ሰራን አብረን ቆየ አብረን ብዙ ሰማችን ከፋለ። ከዛ ብቻሽን ደግሞ የነገር ፈጠርሽ። ያው እኔ እንደ መረዳት ሙከራ ነው ያስነበርኩ። ምንድን ምንድን ነው የምንረዳሽ? ወደ ምን ለራስ ራስ ስለምትወጂ ተለውጥሽ። አብረን ሰራን አብረን ቆየን አብረን አቀድን ከዛም መጨረሻ ላይ ብቻሽ ነሽ። አሁን ምንድን ነው የምታውሪኝ? ይህ ልታውሪኝ አይደለም፣ ምን ልታውሪኝ የጠራሽ ሲያጭዱ ያው እነሱ ፊቱ አስደብርሃለሁ ያለ ብዬ እንሽ። በእርግጥም አንተም አይደለም፣ ግን ያን ያህል እንደዛ ነበር። እነሱ ስላሉም የሚለወጥ ነገር የለም። ደስ እንዲህ ላይ ነበር

ግዴታ አንቺም እንደተመልከች ከኢንተርቪው እና ማየት እኮ ይጠብቅብሽ እኔና አንቺም እናሳልፈው አለ አይደለ አውቀሽ ድንቁር ብለሽ ነው እንጂ አይደለም አይደለም ኢክራም ስሚ ስሚ አውቀሽ ደንቁረሽ ነው እንጂ በግልጽ አማርኛ ካወራን ምንድነው ተግባሪ የትኛው ማነው የትኛው ጓደኛ ነው መኪና ገዝቶሽ ተጠይሽው ነገ ላይ ፊል ያለሽ ብል ነው እንጂ የትኛው ማለት አውቀሽ ነው የትኛው ሹ? አይደለም የትኛ እንሺ አረ አይተሽ ታውቂያለሽ። እና ምን ማለት ነው? ከዛ አይ እኔ በተግባር ስለማይመስለኝ ምናምን ምናምን እኔ እኮ ራሴ ካሜራ አስቀምጬ እዛች ጋር አንቺ መታወሪው፣ ገብቶሻላ እየመረጥኩልሽ እኮ ነው እንጂ ምንም እኮ ይሄ እኮ የሚያስከፋ ነገር ምናምን ስለጓደኝነት አይደል የምናወራው? እስከዛሬ ድረስ ያደረኩት ምንድን ምንድነው? ከአንድ ሴት ጋር አይተሽ ታውቂያለሽ? ከእቺ ጋር ፍቅር ጀምሬያለሁ ይህቺ ልጅ ና ፍቅር ያለው ስትሰምተሽን ታውቂያለሽ ነው ልብ ያለኝ አይመስልሽም ወይ ስሜት አለኝ አይመስልሽም ነው ስሜት የለ ሆነህ ነው ያልኩት ግን እኔ እናንተም ደግሞ ነው ስለማናውቅ ቀን የፈለገውን ተግባሬን እኮ እያየሽ ነው ተግባሬን እያየሽ ነው ነው በቃ አውቀሽ ተኝተሽ ደንቁረሽ እራስ ወዳድ ሆነሽ ነው እንጂ ተግባሬን በደንብ እያየሽ ነው ነው ነው ምንሽለውን ነገር ባንቺ ላይፍ ውስጥ ለማስተካከል በእኔ ላይፍ ውስጥ ለማስተካከል ምጥራውን ታገልሽ አንቺን ማሳደግ ስለምፈልኩኝ አብሮ መስራት ምናምን አትበኝ መስራት እኮ ለወንድ ልጅ ላይፍ ነው ህይወት እኮ ነው ነገር ይሻለ እንዴ እኛ እኮ ሰክሰስ ላይ ወንድ ልጅ ስኬት ላይ ሲደርስ ነው ገባሻ ስኬት ላይ ሲደርስ ነው ሚስቱ የሚፈልገው። መሰብሰብ የሚፈልጉ ና እና እኔ ወጣት ሁኜ ያን ጊዜ በምታውቂኝ የሳምናው አንቺ ስለ ትዳር እና ስለ ፍቅር ማውራሽ እና የምን ተስፋ ነው ከተግባር በላይ ተስፋ ምን ይስጥሽ፣ ምን ይስጥሽ። ባንቺ ደግሞ ተከራከሪኝ። ባንቺ ባንቺ የፈለ ኮመንት አክሰብት ማድረግ ችግር የለብኝማ። ምን አገባኝና ነው ላንቺ ብዬ ኮመንት የምቀበለው። ምንም ከሌለኝ ምን አገባኝ። እኔ አንቺ ህይወቴ ላይ ስኬታማ አደረግሽኝ አላደረግሽኝ ምን አገባኝ ብዬ ነው እኔ አንቺ ስኬታማ እንድትሆኝ የምጠረው። ምንም ነገር ከሌለ ንገሪኛ። እንደዚህ ስኬት ላይ ደርሰን ሌላው እንደጋለ ትይጂ ነው እንዴ? እና አንቺ አብረን የሰራነው አሁን አንተ ማለት ነው ይሄ ለኔ ለኔ ፊልም እንዳለ እንደዚህ አሁን በቃላትም በተግባርም አይነት ነገሮች ይሄዩ ባህል ነበረ ነው። ምንድን ነው የፈለግሽው? ምን እና ምን ይመሰለኝ? ስራሽ እኮ ነው እና ለምን ይመሰለኝ? እኔ አስቀምጬ ቤትሽ አስቀምጬ ለአንቺ ኪራይ ማልከፍል ከሆነ ቤተሰቦችሽን ማረዳ ከሆነ አንቺ ምትለብሹ ምትበይም ምትጠጪም ማልሰጠሽ ከሆነ እና ምን ላድርግ? ለምን ስራ ስላለሽ ማለት ነበረብኝ? ለምን እቀናለሁ ስራሽ እኮ ነው፣ ስራሽ ነው እኮ። ሜዳ ላይ አንደኛው ህዝብ እያየሽ አንቺን ቆንጆ ኢክራም እንደዚህ እንደዚህ ቢል እኔ ደስተኛ ልሆነ እንጂ የምችለው ለምን እቀናለሁ? ወጥተሻል እኮ በሆነማ፣ እስከ ዛሬም እኮ አብረን ባልሆንም አብረን ባልሰራን አብረን ባልተደወጣን አይደለም ነገር ክራሚ ሁልሽ እኔ ድንበር ስታልፊ ሆን አንቺ ልቆጣጠርም። እሺ ነው ድንበር የምታልፊ ደግሞ በራስሽ በህይወትሽ ላይ ሲሆን በእኔ ህይወት አይደለም። መቅናት አትስሪ ማለት ምናምን እንደዚህ አዛውንድም መሆን አልፈልግም፣ አልሆንም፣ ወደፊትም አልሆንም። ኢቭን ሚስቴ እንኳን መስራት ካለብሽ መጀመሪያ እኔ ማስተዳደር ከቻልኩኝ አንቺ እንዳትሰራ አድርጌ መንከባከብ ከቻልኩኝ እንጂ ካልቻልኩኝ ወተሽ እየሰራሽ እና እያገዝሽኝ ከሆነ ለምንድን ነው ስራሽ ላይ እንቅፋት መሆን? አልሆንም እኮ ወንዳወራሽ፣ አላወራሽ እዛ ጋር ስራሽ ነው። ጊፍተሮች አሉሽ ምናም ምናምን ነገር ከነሱ ጋር ኮንቨርሴሽን መፍጠር አለበት። ታይ ለማለት እኮ መስጠት አለብኝ። ነገር እኮ ታይ እንኳን ባትል ማለት ነው። አላ የሆነ እንት ያው ብቻ መንፈስ የሆነ ነገር ሰው እንደሱ ከዛ አልፎ ደግሞ ይሄን ምናም ከመስራት ለማደግ ጊዜ ስናድግ ነገር በተስፋ እኔ እኮ ሳደግ እኮ ሻል ስልኩ ሻል ለማድረግ ስሞክር አይተሻል። አንቺ እና ምን ፈለግሽ? አቁም አታቁሚ፣ በቃ አሁን ጌም አቆምን። ወንድ አታውሪ፣ ወይም ደግሞ ሌላ ሰው ጋር ኮንቨርሴሽን የለሽም። እስከማውቀው ጓደኞቹ ሴቶች ናቸው። አንድም እኔ ካስተዋውቅሽ ብቻ። አንድም ጓደኛ አይቻለ አቅም ጓደኛ ቤት በኩል ዞረሽ ገጥመሽ እንደዚህ ታደርጊያለሽ ብዬ ጠብቄ እንትን ልጠርጥር። ፕላስ ደግሞ አሁን ያለውን ነገር ደግሞ እስኪ እንደው ከረፈደ ምንም እኮ የረፈደ ነገር የለም። ባይዘው በሀቂቃው ነው ረካለ ምንም አልረፈደም። ለምን ይደብ፣ አንዴ አብረን ሰራን አይደል እንዴ? አብረን ተለወጠን። አብረን ስንለወጥ ብቻዬን አልተለወጥኩም። የምችለውን ነገር ላንቺ አድርጌያለሁ። የሀብት ማማ ላይ ደርሼ አይደለም እኮ አብረን ይደጋልኩ። ገና ትከራከራለች ደግሞ። አሪፍ እንትን እንደሆነ ሰው እንዴ። አትሊስት እኮ አንቺ ልንገርሽ አንድ ነገር ራስ ወዳድ ስለሆንሽ ነው የራስሽን ላይፍ አስተካከልሽ። አንቺ ውጪ ሄደሽ ታገቢያለሽ፣ ውጪ ሄደሽ ትሰራያለሽ፣ ውጪ ሄደሽ የሆነ ሰዋለሽ። ከዛ ኢሳም ደግሞ እዚህ ሌላ ሴት ይፈልጋል ወይም ደግሞ ላይፍ ገና ደደብ ነኝ እንደ ከአንቺ ጋር ሶስት ዓመት አራት ዓመት ደግሜ አንቺ ትተሽኝ ብትሄጂ ሌላ ሴት ላይ ለምን ብዬ የሚያጣድፈኝ ነገር ኖሮ እኮ አይደለም ማግባት አለብሽ ስል ነው አይደል እንደዚህ ነገራቶችን ማፈጣጠን የጀመርኩት እንጂ እኮ እኔ እኮ ታውቂያለሽ ችግር የለብኝም። እዚህ ጋር ከረፈደ ብዬ ፊሊንጌን ከነገርኩሽ፣ ምንድነው ይህን ያህል መንጠባረር እና ምንድን ነው ምንድነው አማራጭ የምታጪው ከም ምን አይነት አማራጭ፣ የትኛው አማራጭ፣ የማታውቂው ሰው አማራጭሽ ስታገኝ እራሱ እኮ አላውቅም እኔ እዚህ ምትሆነና አዎ ነው ስለምን ኮንቨርሴሽን ነው? የሰው ልጅ ሐሳብ ይቀይራል እኮ ዛሬ አንቺን ወደድኩ ወደድኩኝ፣ አይደለ? ዛሬ አንቺን ወደድኩኝ፣ ነገ ደግሞ እኮ የማይሆን ነገር ሲፈጠርኩ አንቺን ልጣላ እችላለሁ። የሰው ልጅ ነኝ። ትናንትና አላማ አልነበረኝም፣ ዛሬ አላማ ያስኩኝ። ትናንትና ምንም አልነበረኝም፣ ዛሬ ነው ነገር ያስኩኝ። አብረን ተሳካለን፣ አብረን እንደግ፣ ነጋችን ምለው እኔ አንቺን የማሳድግ ምንድነው? ልጄ ነሽ። ንገሪኝ፣ እኔ ሰው ካሉሽ ልጄ ነሽ ወይ አንቺ የራሲ ላይፍ ከሆነ ውጭም ታስተካ እኔ የራስሽ ላይፍ አላስተካክልም፣ እንዴ በማረገው ነገር ምን ልበልሽ? ለትዳር ነው እናዛ ካሜራ ፊት ነው እንደዛ በሚለው ምን ውስጥሽ ማግባት እንደምትፈልጊ አሁንም ቤት ልንገርሽ፣ ማግባት ትፈልጊያለሽ እንጂ አንቺ ስለፈቅርሽው አይደለም። ፍቅር ይዞሽ አይደለም ሊይዝሽ አይችልም። ማ በምን ታውቂያለሽ? ሊይዝሽ አይችልም ማታውቂውን ሰው ምን ብር ነው የምታፈቅረው? አይደለምማ ገንዘብ አልቸገረሽም፣ አልሐምዱሊላህ። ደህና ቤት ነው የምትኖሪው። እንደዚህ ቤት እኮ የቤተሰብ ቤት ነው። ነው አንቺ ማለት ምን እንደዚህ ዝቅ ስል ምናምን ነገር የሚፈልገኝ ሰው የሌለ መስሎሽ ነው። ምታፈቅሪ ከሆነ ለምን ነው ከኔ ጋር ምታዳ- ምትዳረቂው ለምን ምታዳርቂኝ? ዝም በይ። ምታፈቅሪ ከሆነ ከኔ ጋር ምንድን ያለሽ? አንቺ ነሽ እኔ ነኝ ስራ ላይ ያለ ነው? ንገሪኝ። አንቺ ነሽ እኔ ነኝ ስራ ላይ ያለ ነው? እኔ ነኝ ስለማስብ ካንቺ ጋር እሰራለሁ። አንቺ ሌላ ሰው ምታፈቅሪ ከሆነ እኔ ጋር ምን ትሰራ ያለሽ ምን ትሰራለሽ ፍቅር እስከያዘሽ አትነግሪኝም ፍቅርኩ ምን ለምን የሚያጣ ነገር አንቺ አንቺ ሲጀመር ራስ ወዳ ነሽ ስራ የሚያስሹ አንቺ ነሽ

ከእንግዲህ ከጸለቀች ፀሐይ የውስጤ ጀንበር ጨልሟል። የልቤ አዳራሽ ሙርሚ ነው። ማፍቀር ሰው ወዶ ሰው እንደ መለየት ክፉ ነገር የለም። ልሸኝሽ የመጨረሻዬን በየሆነ ግዴለ አሃ